በሐዋሳ ከተማ አስተዳደር ከ7000 በላይ ተማሪዎች የ12ኛ ክፍል ብሔራዊ ፈተና ለመውሰድ አስፈላጊውን ቅድመ ዝግጅት አድርገዋል። ከነዚህም ወደ 3500 የሚጠጉት ከወረቀት ነጻ በሆነ መልኩ የ12ኛ ክፍል ብሔራዊ ፈተና ለመውሰድ የሚያስችላቸውን የሞዴል ፈተና ወስደዋል። በሐዋሳ ከተማ ያገኘናቸው የ12ኛ ክፍል ተማሪዎች እንደሚናገሩት ለ12ኛ ክፍል ሀገር አቀፍ ፈተና በቂ ዝግጅት አድርገናል፣ በበየነ መረብ የሚሰጠውንም የሙከራ ፈተና በአግባቡ ማጠናቀቅ ችለናል ብለዋል። አሪፍ ነው። የኦንላይን ፈተና ምንም ማለት ስናስበው የሚከብድ ምናምን ይመስለን ነበረ፣ ግን ያን ያክልም አይከብድ። አሪፍ ነው፣ ምንም አይልም። ያው የመጀመሪያ ጊዜ ስለሆነ ትንሽ ተማሪዎች ጋር መደናገጥ ምናምን ይታያል፣ ግን ያው አሪፍ ነው፣ ብዙም አያስፈራም። የሀዋሳ ከተማ አስተዳደር ትምህርት መምሪያ ኃላፊ ዶክተር ብርሃኑ ደሳለኝ እንደተናገሩት የተማሪዎችን ውጤት ለማሻሻል በዓመቱ ጥሩ ዝግጅት ተደርጓል ብለዋል። በሁሉም ትምህርት ቤቶች ከመደበኛ ትምህርት በተጨማሪ የማጠናከሪያ ትምህርት በመስጠት ዝግጅት መደረጉን ገልጸዋል። በከተማው በሚገኙ 18 የሁለተኛ ደረጃ ትምህርት ቤት ተማሪዎች ከወረቀት ነጻ በሆነ መልኩ ለማስፈተን ተከታታይ የበየነ መረብ ልምምድ እንደተደረገ ዶክተር ብርሃኑ ደሳለኝ ተናግረዋል። በጠቅላላ 7350 ተማሪዎች ናቸው በዘንድሮ ዓመት 12ኛ ክፍል የሚፈተኑት የተለያዩ ፕሮግራሞች ከነዚህ ውስጥ 3379 የሚሆኑት በበይነ መረብ ነው የሚፈተኑት፣ ከወረቀት ነጻ ማለት ነው። ስለዚህ እነዚህ ተማሪዎች ትናንትና ዛሬ በሀገር አቀፍ ደረጃ በወጣው ፕሮግራም መሰረት እንን ፈተና በአንድ ማዕከል በዚህ በሀዋሳ ዩኒቨርሲቲ ነው የተፈተኑ ያሉት። ከዛ በፊት ግን በየትምህርት ቤቶቻቸው በቂ ዝግጅት አድርገን ተማሪዎቻችን እየተለማመዱ ነው የቆዩት። የአስራ ሁለተኛ ክፍል ተማሪዎች እንደ ሀገር አቀፍ በበየነ መረብ ለሁለት ቀናት የተሰጣቸውን የሞዴል ፈተና አጠናቀው ለዋናው ፈተና ሙሉ ዝግጅት አድርገዋል ሲሉም ዶክተር ብርሃኑ ደሳለኝ አብራርተዋል። አሁን እኛ አምና አምስት ትምህርት ቤቶች ብቻ ናቸው ኦንላይን የተፈተኑት። ዘንድሮ 18 ትምህርት ቤቶች እንዲፈተኑ ነው ያደረግ ነው። እንግዲህ 50 ፐርሰንት የሚሆን ኦልሞስት ለ50 ፐርሰንት የተጠጋ ቁጥር ነው ከሰባት ሺህ ሶስት መቶ ሃምሳ ውስጥ ሶስት ሺህ ሶስት መቶ ሰባ ዘጠኝ ተማሪ ከወረቀት ነጻ በሆነ ሁኔታ ይፈተናል ስንል ኦልሞስት ግማሽ የሚሆን ተማሪ ማድረስ ችለናል። ዘንድሮ ተማሪዎች በራስ አቅም ፈተናውን መስራት እንዲችሉ አመቱን ሙሉ ዝግጅት አድርገናል የሚሉት መምህራን ናቸው። በትምህርት ቤታችን ሲስተም ከዚህ ቀደምም ነበረን ያንን ፋንክሽናል ማድረግ በተጨማሪም ደግሞ ሌላ አጎራባች ትምህርት ቤቶች ላይ በመውሰድ ኮሌጆች ላይ በመውሰድ ተማሪዎቻችን ኦንላይን እንዲፈተኑ አድርገናል። ሞክ ኤግዛም ለሶስት ለአራት ጊዜ እንዲፈተኑ አድርገናል። ከመጀመሪያ ሴሚስተር ጀምሮ ብዙ ፈተናዎችን ፈትናል። የምንፈትናቸው ፈተናዎች ይዘታቸው ኢንትራንስ ይዘት ያላቸው ናቸው። ፋይናል ስንፈትንም እንደዛ ፈትነናል። ሚድ ስንፈትንም ፈትነናል። የተለያዩ ጥያቄዎችን ረፈር ተደርጎ እነሱን ሊያበቃቸው በሚችል ሁኔታ ነው አሁን እያዘጋጀን ያለ ነው። ሳይቸገሩ ፈተና መስራት እንደሚችሉ እንደማይችሉ ለማረጋገጥም ጭምር ነበር። እግዚአብሔር ይመስገን ተሳክቷል። ፈተናን መስራት ሰብጀክት ማተሩን ማስተር አድርጎ መስራት እንዳለ ሆኖ በኦንላይን ደግሞ የኮምፒውተር ስርዓትን ተከትሎ ፕሮሲጀሮችን በትክክል መፈጸም እራሱን የቻለ አንድ ስራ ስለሆነ ከዛ አንጻር ጥሩ ነገር አለ። በሀዋሳ ከተማ አስተዳደር ትምህርት መምሪያ የኢንፎርሜሽን ቴክኖሎጂ ዳይሬክቶሬት ባለሙያ አቶ ዝናቡ ታደሰ የበየነ መረብ ፈተናውን በከተማ ውስጥ ባሉ ሁሉም ትምህርት ቤቶች ዝግጅት ማድረጋቸውን አስረድተዋል። የዘንድሮ 12ኛ ክፍል ሀገር አቀፍ ፈተና ከሰኔ 23 እስከ ሐምሌ 8 በሀገር አቀፍ ደረጃ እንደሚሰጥ የትምህርት ሚኒስቴር መረጃ ያመለክታል።